ሰላም ጤና ይስጥልን እንደምላችኋል እንደምናረፍዳችሁ እንደምናደራችሁ እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ ይህ የፋኖ ድምፅ ነው ከዓለም አቀፍ ፋኖ ሚዲያ ለዛሬ የዕለቱም ማለ ፋኖ ዜና ጥንቅር የተመራረጡ አበይት መረጃዎችን በዝርዝር እየነገርናችሁ እንቆያለን ወንዳለቢክስ ነኝ የመረጃዎችን አበይት እውነቶች ቀዳሚ አድርጌ እነግራቸዋለሁ። ፋሽስቱ የብልጽግና አገዛዝ ያውደ ውጊያ ሽንፈቱን መቀበል ሲያቅተው ንጹሐን ወጣቶች ላይ ነጻ እርምጃ መውሰዱንና በአደባባይ በግፍ መረሸኑን አጠናክሮ ቀጥሏል። የሚኒሊክ እዝ ንጉስ ሚካኤል አሊኮር በሚንቀሳቀስበት ቀጠና መካነ ሰላም ከተማ ዙሪያም ተመሳሳይ ሁነቶች ተፈጥረዋል። በዝርዝር እናስቃኛቸዋለን። በኦሮሚያ አርሲ አሰኮ ወረዳ በጡሌ ብዮ ቀበሌ ጥለት አካባቢ ሶስት የኦርቶዶክስ ሃይማኖት ተከታዮች በአሰቃቂ ሁኔታ ተገደሉ። ዛሬም በዚሁ ቀጠና የኦርቶዶክሳያና የንጽዋን አማራዎች ጭፍጨፋ ተጠናክሮ እንደቀጠለ ነው። ዝርዝር ዘገባለን። የአፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ጀነራል አሳምነው ጽጌ የማህበረሰቡን የንጹህ መጠጥ ውሃ ችግር የሚቀርፍ የውሃ ፕሮጀክትን አስመርቋል። በቀጠናው ከማህበረሰቡና ከበጎ አድራጊ ተቋማትና ድርጅቶች ጋር በመተባበር የተሰራው ፕሮጀክት የፋኖ ኃይሎች በቀጠናው በመቆጣጠራቸውም ጥበቃ በማድረግ እና ፕሮጀክቱም ስኬታማ እንዲሆን የበኩላቸውን ኃላፊነት ተወጥተዋል። ዝርዝር መረጃ አዘጋጅተናል። በተለያዩ ከተሞች እየወጡ ስላሉ የመሬት ሊዝ ጨረታን አስመልክቶ የአፋባ ምስራቅ አማራ ቀጠና ሚኒሊክ እዚህ የማስጠንቀቂያ መግለጫ ይዞ ወጣ። በወልዲያ ከተማ የአረጋውያን መጦሪያ የሆነ ቦታን የከተማ አስተዳደሩ በሊዝ ጨረታ ማውጣቱን ያወገዘው የእዞ መግለጫ ሌሎችም ጥንቃቄ እንዲያደርጉና እንዳይደገም የመጨረሻ ያለውን ማስጠንቀቂያ ይዞ ወጥቷል። ኩዳማሽ ተመልካቾች፣ ይህ ብቻ አይደለም። በተለያዩ ቀጠናዎች ከፍተኛ የሆነ ተጋድሎዎች እና ትንቅንቆች እየተደረጉ ይገኛሉ። በዝርዝር የምናስደምጣቸው አበይት መረጃችን ነው። በተለያዩ ቀጠናዎችም ከፍተኛ የፋኖ ኮማንዶ አባላት በመምረቅ ላይ ይገኛሉ። የጎጃም ግንባር የቴዎድሮስ እዝ፣ ጎጃም አገው ምድር ክፍለ ጦር አካል የሆነው ጀብደኛው የወን ብርጌድም የፋኖ አባላት እናስመድርቋል፣ እንቃኘዋለን። በድጋሚ ጤና ይስጥልኑ ዳማሽ ተመልካቾች እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነ የእነዚህንና ሌሎች አበይት መረጃዎችን በዝርዝር እየተመለከትናቸው ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን ነው። ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። ከወሎ ግንባር መረጃዎቻችን ነው የምንጀምረው። የፋሽስቱ ብልጽግና አገዛዝ ወደ ውጊያ ሽንፈቱን መቀበል ሲያቅተው ንጹዋን ወጣቶች ላይ ነፃ እርምጃ መውሰዱንና በአደባባይ በግፍ መረሸኑን አጠናክሮ ቀጥሎበታል። በምኒልክ እዝ ንጉስ ሚካኤል አሊኮር በሚንቀሳቀስበት ቀጠና መካነ ሰላም ከተማ ዙሪያ በኢንጂነር ደሳለኝ ክፍለ ጦር የደረሰበትን ሽንፈት መቋቋሚያ ያቃተው አገዛዙ ኃይል ከመካነ ሰላም ከተማ በቅርብ ርቀት በምትገኘው አባይ በር እየተባለች በምጠራው መቅደላ ከተማ አምስት ንጹሃን ወጣቶች ላይ ነፃ እርምጃ ወስዷል። ከዚህም ባሻገር በግፍ አስፓልት ላይ አደባባይ ገደላቸው። የገደላቸው በግፍ የተረሸኑ ወጣቶች ስም ዝርዝር የሚታገስ አረጋ፣ መቻል ደረብ፣ እሸቱ ብሬ፣ ስመኛው ጥጋቡና ሀብቴ አቢ ታመነ ሲሆኑ ሁሉም የአንድ ሰፈር የመቅደላ ከተማ ልጆች ናቸው። ይህ ፋሽስቱ ብልጽግና ገዛ ጸረ አማራ ተግባር ከክልሉ ውጭ ባሉ የአማራ ተወላጆች ላይ በሰፊው ሲፈጽም የነበረው ያለና ታግልን ካላሸንፍ ነውና ካላስቆም ነው ወደፊትም ተጠናክሮ የሚቀጥል ዘር ማጥፋት ዛሬ በሁሉም አማራ በር ላይ ያንኳኳ ያለ የእልቂት ድግስ ነው። ስለሆነም የአማራ ህዝቦዊ በተለይ የአማራ ወጣቶች ጠላቶቻችን ሞት እልቂት ደግሰው ሞታችንን መዋቅራዊና ሕገ መንግስቱ ያደርገው የህዝባችን የጅምላ ሞት ቁጥር ሆኖ እንዲለመድ በማድረግ አማራው ሃይማኖት፣ መንግስትና አገር አልባ እንዲሆን ተግተው ቀንተሌት እየሰሩ ነውና አንተም ሞትህን እቤትህ ቁጭ ብለህ እያየው ከምትቀበለው ታግለህ ገዳይን ገለህ ሞትህን እንድታስቆምና ሁለንተና ሄለውና እንድታረጋግጥ ዛሬም ባለመታከትና ፍጹም ተስፋ ባለመቁረጥ ጥሪያችንን እናቀርብልሃለን። መዳረሻው ደና ነጻነት የሆነ አማራ ዝቤልና ተጋድሎ ተጠናክሮ ይቀጥላል ሲል አማራ ፋኖ ብሔር ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ያወጣው ጽሑፍ ያሳያል። ከዚሁ ዜና ጋር የተገናኘው ሌላኛው መረጃ ነው የምነግራችሁ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በጡሌ ብዮ ቀበሌ ጠለት አካባቢ ሶስት የኦርቶዶክስ ሃይማኖት ተከታዮች በአሰቃቂ ሁኔታ ተገድለዋል። በምስራቅ አርሲ ዞን አሰኮ ወረዳ በጡሌ ብዮ ቀበሌ ዛሬ ህዳር 1 ቀን 2018 ልዩ ቦታው ጠለታ ገብርኤል ደብር በተባለ አካባቢ ከረፋዱ ሶስት ሰዓት ላይ ሶስት ኦርቶዶክሳውያን በአውድማ ላይ እህል እየወቁሳለን በጥይት ተደብድበው በግፍ ተገድለዋል። በዚህ ጨካኝና አረመኔ የኦነግ ሸኔ ቡድንና በአስጨጫፊው ብልጽግና መራሹ መንግስት የኦርቶዶክስ ኦርቶዶክስ ሃይማኖት ተከታዮችና አማራ ስለሆኑ ብቻ ጭካኔ በተሞላበት ድርጊት በጥይት ተደብድበው ተገድለዋል። በዚህም ዛሬ ረፋድ ሶስት ሰዓት ላይ ጥላሁን ቦጌ፣ እየው ብጅጉ፣ እንዲሁም የ1 ዓመት ህፃን ልጅ ጻድቃኔ ሰራዊቱ የተባሉ ኦርቶዶክሳውያንና አማራ ግለሰቦች በዘግናኝ ሁኔታና በግፍ ተገድለዋል። የአካባቢውን ግፍና ሰቆቃ ገፈት ቀማሾች ነዋሪዎችን ለማነጋገር ተሞክሯል። በዚህም በአገዛዙ ለብዙ ዓመታት እየተገደልን እየተፈናቀልን እየታፈንን እየታረድን እንገኛለን። ፍትህ በሌለበት ፍትህ ፍትህ ብለን ጮኸን ነበር። ነገር ግን አሁን የገባን ራሱ መንግስት ነኝ የሚለው አካል ነው የሚጨፈጭፈን የሚያስጨፈጭፈን። ቀጥለውም እኛ በአርሲ አካባቢ የምንኖር ኦርቶዶክሳውያንና አማራዎች እንደ ዜጋ ተነጥለን ስለምንገደል የዓለም መንግስት ሆይ አንድ መፍትሄ ሊያመጣልን ይገባል ሲሉ መረጃ ጋርተዋል። መረጃውን ያጠናቀረው ደግሞ ከሰም ሚዲያ ነው። ወደድ አድማጭ ተመልካቾች አሁንም በውሎ ግንባር መረጃችን እንቀጥላለን። የአፋባ ምስራቅ አማራ ቀጠና ሚኒልክ ዝ ላስታ ጀነራል አሳምነው ጽጌ ኮር የማህበረሰቡን ንጹህ መጠጥ ውሃ ችግር የሚቀርፍ የውሃ ፕሮጀክትን አስመርቋል። በአፋባ ምስራቅ አማራ ቀጠና ሚኒልክ ዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር የጀነራል ኃይሉ ከበደ ክፍለ ጦር በተቆጣጠራቸው ዋግ ኽምራ ብሔረሰብ ዞን ጋዝ ግብላ ወረዳ ቀበሌዎች አንዱ የሆነው የ09 ቀበሌ ላልኪው ታዳጊ ከተማ ለረጅም ዓመታት የማህበረሰብ ችግርና ጥረት የነበረውን የንጹህ መጠጥ ውሃ አገልግሎት የቀረፈ የውሃ ፕሮጀክት የኮሩና የክፍለ ጦር አመራር አመራሮች እንዲሁም የወረዳው ወታደራዊ ሲቪል አስተዳደር የግብረሰናይ ድርጅቱ አመራሮችና ማህበረሰቡ በተገኙበት የዋ ፕሮጀክቱ ጥቅምት 30 ቀን በትላንትናው ዕለት ተመርቋል። የፕሮጀክት ወርልድ ቪዥን ኢትዮጵያ በተባለ ግብረሰናይ ድርጅት በ75 ሚሊዮን ብር የተሰራ ሲሆን ፕሮጀክቱ ተሰርቶ እስኪጠናቀቅም ክፍለ ጦሩ አስፈላጊውን ጥበቃና ድጋፍ እንዲሁም የወረዳው ወታደራዊ ሲቪል መዋቅር ህብረተሰቡን በማስተባበር በጉልበት እንዲሁም እንደ ጠጠር፣ ድንጋይና አሸዋ ያሉ ግብአቶችን በማቅረብ በትብብር በሶስት ወር አጭር ጊዜ ውስጥ ተሰርቶ እንዲጠናቀቅ መደረጉና ተመርቆ ለማህበረሰቡ ለትምህርት ቤት እንዲሁም ለጤና ጣቢያ አገልግሎት የሚሰጥ ሲሆን ይህ በሶላር የሚሰራ የውሃ ፕሮጀክት ከ1500 በላይ አባወራና ማውራዎች እንደሚያስጠቅም ታውቋል። በመጨረሻም ኮር በተቆጣጠራቸውና በሚንቀሳቀስባቸው ዋግ ኽምራ ብሔረሰብ ዞንና ሰሜን ወሎ ዞን ወረዳዎች መሰል የማህበረሰብ እንደ ንጹህ መጠጥ አገልግሎት እጥረት፣ ድርቅና ወረርሽኝ ችግሮች እንድትቀርፉልን ለግብረ ሰናይ ድርጅቶች ጥሪ እያስተላለፍን አስፈላጊውን ጥበቃና ክልላ የሰው ሃይል ጉልበትና የቁሳቁስ ድጋፍ ምቹ ሁኔታዎች እንፈጥራለን ሲል የኮሮ ምክትል ፖለቲካ ዘርፍ ኃላፊ የሆኑት አርበኛ ፋኖ አለምነው ነው መብራቱ መልእክታቸውን አስተላልፈዋል። ዳርሻውን እና ነጻነት የሆነ አማራ ህዝብንና ተጋድሎ ተጠናክሮ ይቀጥላል ሲል የአፋ ምስራቅ አማራ ቀጠና ግዙፉ ላስታ ጀነራል ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን መረጃውን አጋርቷል በተለያዩ ከተሞች እየወጡ ስላሉ የመሬት ሊዝ ጨረታን አስመልክቶ ምስራቅ አማራ ቀጠና ሚኒሊክ እዝ የማስጠንቀቂያ መግለጫ ወጣ። አማራን በአማራ ማውደምና ማጥፋት በሚል ፋሽስታዊ ሳቤ አማራንና የአማራን ሁሉ በሆዳደር የአማራ ሚሊሻ፣ የአማራ ፖሊስ፣ የአማራን ማብተናና መከላከያ በስልጣን መስጠፋቅርና በሆዳቸው የወደቁ የአማራ ካድሬዎችን በመጠቀም በአማራ ላይ ጦርነት ከከፈተ አመታት ተቆጥረዋል። ሰልቃጩ የአብይ አህመድ አገዛዝ አማራን ለማውደም ከሚከተለው አሰራር የአማራን አንጡር ሀብት በመጠቀም አማራ ሞጋት ሲሆን ለዚህ ኩይ ስራው ግንባር ቀደም ተባባሪዎች እነዚህ የብልጽግና ስርዓት ደንገጡር ካድሬዎችና የአማራ ወዳደር የጸጥታ አካላቶች ናቸው። በክልል ውስጥ የሚገኝ የከተማ መሬት ደግሞ አገዛዙ ለእኩይ ስራውና ተባባሪዎቹ ለሆኑት ከሀዲ ግለሰቦችና ማብራት በሊዝ ስም የሚቸበችበው ሀብት ነው። ይህንን አስመልክቶ ፋኖ ግልጽ የሆነ ማስገንዘቢያዎችንና ማስጠንቀቂያዎችን በተደጋጋሚ ለህዝብ ሲያደርስ ቆይቷል። ከአምሌ 1 2015 እስከ ዛሬ ድረስ የተፈጸሙ የመሬት ሊዝ ግዥ በፋኖ ፊት እንደማይጸናም ለአማራ ህዝብ እንደሚመለስ ማለትም እንደሚወረስና እንደውም ለዚያ ወደ አሚስር ተባባሪነት ስለሆነ በወንጀል የምንጠይቅ መሆኑን በተደጋጋሚ አስጠንቅቀናል ብሏል ከቅርብ ጊዜ ወዲህ ደግሞ በደሴ በኮምቦልቻ እና በቆቦ በተለይም በወልዲያ ከተማ ይኸው የመሬት ሽያጭ ተጠናክሮ መቀጠሉን በእዛችን የመረጃና ደህነት ክፍል ማረጋገጥ ይችለናል ብሏል የወልዲያ ከተማና መሠረተ ልማት መምሪያ ከጥቅምት 12 እስከ 25 2018 ዓ ም ድረስ የቆየ የመሬት ሊዝ ጨረታ ማስታወቂያ አወጣ ቢሆን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 የአረጋውያን ማህበር መሬት መሰረት የወጣለት ህጋዊ ይዞታ የዚሁ የሊዝ ሽያጭ አካል በማድረግ ለጨረታ አቅርበውታል። አረጋውያን ማህበሩ ከ160 በላይ አረጋውያን አባላትን ያቀፈ ማህበር ነው። ይሁን እንጂ አረጋዊ ማህበሩ ህጋዊ ይዞታቸው ስለሆነ ባቀረቡት ቅሬታ አምስት የማህበሩ ኮሚቴዎች በወልዲያ ከተማ ተቀዳሚ ከንቲባ ተብዬው በባንዳው ዱባል አብራር የትእዛዝ ለእስር ተዳርገዋል። በዱባል አብራር የታሰሩት የአረጋውያን ማህበሩ ኮሚቴዎች አበበ ዳውድ ሰብሳቢ፣ የኮሚቴው አባል የሆነው ሰፊው አማረ፣ ምስጋና ወርቆ የኮሚቴው አባል ና ኢማም መሐመድ የኮሚቴው አባልና ሌሎች የሚገኙበታል። የማራ ፋኖ ብሔራዊ ላፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ በዚህ የልጅ ጨረታ ከገዳዩ የአብይ አህመድ ስርዓት ጋር ለመተባበር ላቀዳችሁ ሁሉ እንደ ወትሮ ወገናዊ ምክሩን ለማድረስ ይወዳል። ነገር ግን ለፋኖ ትእዛዝ አሻፈረኝ ብሎ አማራን ሳላጠፋ አላርፍም በማለት በመደበኛና በኢመደበኛ ቅጥረኛ ሰራዊቱ አማራን በክልሉና በኦሮሚያ ውስጥ ለሚጨፈጨፈው የብልጽግና ስርዓት ተባባሪ የሚሆን ካለ አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ እርምጃ የሚወስድ ይሆናል ብሏል። በመጨረሻም በዛሬ ዕለት ለወልዲያክት ማስተዳደር ያወጣ ነው መግለጫ ለሁሉም የከተማ አስተዳደሮችና የወረዳ አስተዳደሮች እንደሚያገለግል እየገለጽን ይህንን መመሪያ ጥሶ በተገኘ ሻጭም ሆነ ገዢ እርምጃ የምንወስድ መሆኑን እያሳወቅን፣ ከአገዛዙ ጋር ሽርክና የገባቸው አካላት በሙሉ ገንዘባችሁን ከማባከን ወይም ከመበላት እንድታድኑ እያስታወስን፣ ይህን መመሪያ ተላልፎ ከአገዛዙ ጋር የተሰለፈ ሁሉ ከአማራ ህዝብ ነፃነት ማግስት የገዛችሁት መሬት ለህዝብ እናንተን በህግ ተጠያቂ እንደምትሆኑ ማሳወቅ እንወዳለን ብሏል። ምስራቅ አማራ ቀጠና ምኒልክ ህዳር አንድ ቀን ባስተላለፈው ጥብቅ መመሪያም ጉዳማች ተመልካቾቻችን፣ አሁንም መረጃችን እንደቀጠለ ነው። ወደ ሌሎች ዝርዝር ጉዳዮቻችን ነው የምንሸጋገረው። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ያው የኪዳን ብራና ነው አለ የአፋ ባህብ ላይ ዘለቅ እዝ ባስተላለፈው የህዝብ መግለጫ። ከጥንት ታሪካችን፣ ከዛሬ ተግባራችን፣ ከራስ በላይ ለሀገር ከራስ በላይ ለህዝብ በማስቀደም በላብ ተጠምቀን ደማችን አፍሰን አጥንታችንን ከስክሰን አንጡራ ንብረት ናባክነን በድል እና በክብር ሀገር ጸንቶ እንደቆየና ዛሬም የህዝባችን ማነታዊ ህልውጥ አስቀጣይነት አርበኝነታችን መሆኑን እንገነዘባለን ብሏል። ጥቅምት 29 በሰሜን ጎንደር ዞን ዳባት ወረዳ ጅሬ የተሰኘ አነስተኛ ከተማ ላይ የጠላትን የእጅ አዙር ተልእኮ ሳያነግቡ እንዳልቀረ የተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራ ሶስተኛ ኮር አስተዳደር ኃላፊ ሆነው የእጀግናው አርበኛ መሳፍንት ተስፉ ልጅ አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል ሲል እዙ መግለጫ ይዞ ወጥቷል። እዙ ዘርዘር እና ጠንከር ባለ መግለጫው አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚዎት መስዋዕትነትን እስከከፈለበት ዕለት ድረስ ደከመ የሰለቸ ሳይል በቀናነትና በጀግነት የተሰጠውን ህዝባዊ ተልእኮ ሁሉ ሲፈጽም ቆይቷል ብሏል። ከዚህ ባሻገር አርበኛ በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነውና አርበኛ ጌትነት መሳፍን ተስፉና ሌሎች እልፍ ጀግኖች አርበኞቻችን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋለም ብለዋል። እዙ ያወጣውን ሙሉ መግለጫ በግሎባል ፋኖ ሚዲያ ላይ መልቀቃችን የሚታወስ ነው። ከዚህ ባሻገርም አርበኛ ሀብቴ ወልዴ በተመሳሳይ የአርበኛውን ህልፈት በተመለከትም መልእክቱን አስተላልፏል። አርበኛው ከአስር ዓመታት በላይ ከወላጅ አባቱ ከይበገደው አርበኛ መሳፍን ተስፉ ጋር በመሰለፍ የለጋነት ዕድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃትና በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራን ሕዝብ ለመታደግ አያሌ የጦር ግንባሮችን በድል የቋጭም ጌትነት መሳፍንት በተለያዩ ግንባር ተጋድሎችም አምስት ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ የተሰለፈ ሲሻው በክላሽ ሲሻው በብሬን ጠላትን እየገረፈ ድል ሲነሳ የኖረ ታላቅ አርበኛ እንደነበር ነው የገለጸው። አርበኛ ጌትነት መሳፍን ተስፎ በድንገተኛ አጋጣሚ ህይወት መስዋዕትነት እስከከፈለበት እለት ድረስ ደከመኝ ሳይልም በቀናነትና በጀግነት የተሰጠውን ህዝባዊ ተልእኮ ሁሉ ሲፈጽም የቆየም የእዙ አመራርና አባል እንደነበረ ነው አርበኛ ሀብቴ ወልዴ የገለጸው። አርበኛ ሀብቴ ወልዴ በአርበኛው ህልፈት የተሰማውን ሐዘን በመግለጽ የገባናቸውን ቃላት ሁሉ በመተግበር እንደምሰራ ቃሌን እሰጣለሁ ሲልም ነው የገለጸው። የአማራ ፋኖ ብሔራዊ ኃይል አፋ ሰሜን አማራ ቀጠና በላይ ዘለቀ እዝ ዋና አዛዥ አርበኛ ሀብቴ ወልደም በአርበኛው ህልፈት የተሰማውን ሐዘን ከመግለጽ ባሻገር ለታላቁ አርበኛ መሳፍን ተስፉ ለወዳጅ ዘመዶችና ለትግል አጋሮቹም የመጽናኛ መልእክቱን አስተላልፏል። ኩዳርማክ ተመልካቾቻችን የአማራ ነው ከሚያደርጋቸው የግንባር ተጋድሎዎች ጎን ለጎንም የማደርጀት የማደርጀትና የማሰልጠን የማስታጠቅ ተጋድሎን አሁን አጠናክሮ እንደቀጠል ነው። የአፋ ከውጊያ ጎን ለጎን አዲስ ትውልድ የነጻነት በደሙ ለመቁረጥ ይሰበሰባል፣ ይደራጃል፣ ይሰለጥናል፣ ይታጠቃል፣ ጥላቱን ታግሎም ያሸንፋል። ታዲያ በትላንትና ሁለት የአፋ ምዕራብ ማራ አማራ ቀጠና የጎጃ ማገም ሶስተኛ ክፍለ ጦር ጀብደኛ ብርጌድ ለአምስት ወራት ያሰለጠናቸው ልዩ ኮማንዱ አባላቱን አስመርቋል በፕሮግራሙ ፓቲ ቴዎድሮስ ምክትል ዘመቻ መምሪ ኃላፊ መቶ አለቃ ማርቆ ሳሞኝ እና በተዋረድ በተለያየ ኃላፊነት ያላቸው የዛ አመራሮች የፋ ፓቲ ቴዎድሮስ ጎጃ ማገመደር ሶስተኛ ክፍለ ጦር ወታደር ያዛዥ አምሳ አለቃ ደሞዝ ግርማ፣ የክፍለ ጦር ዘመቻ መምሪ ኃላፊ መቶ አለቃ መለሳይን አለም፣ የየውን ብርጌድ ሰብሳቢ አምሳ አለቃ ትፍራ፣ እንዲሁም የቡሬ ዳሞት ና የአነዛው ዳሞት ብርጌድ አመራሮች ታድሟል። በዚህ እጅግ ጥንቅቅ ያለ ተክለ ሰውነት ወታደራዊ ጥበብና ፖለቲካዊ ብስለት የተሞላበት ስልጠና ወስደው በብቃት የተመረቁት የፋኖ አባላቱም የተለያዩ ወታደራዊ ትርኢቶችን ለታዳሚዎች አቅርበዋል። የእዝና የክፍለ ጦር አመራሮችም የስራ ስምሪትና የእንኳን ደስ ያላቸው መልእክቶችን አስተላልፈውላቸዋል። በሁሉም ቀጠናዎች እንደዚህ አይነት ወታደራዊ ስልጠናዎች አሁንም ተጠናክሮ እንደቀጠሉ ናቸው። ፋኖን በትጥቅም በተክለ ሰውነትና በቁመና በወታደራዊ ሳይንስም የማብቃት እንቅስቃሴው ተጠናክሮ እንደቀጠለ ነው። ወደ አድማሽ ተመልካቾቻችን፣ በዚህ ዘገባ የተጠቀም ነው የቴዎድሮስ እዚህ ጠቀምበት የነበረውን የቀድሞ የመዋቅር ስያሜ ሲሆን በቀጣይ ዘገባዎቻችን ግን እያስተካከልን የምንሄድ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። የቴዎድሮስ እዝ አዳዲስ የክፍለ ጦርና የኮራ ደረጃጀቶችን መመስረቱን ዘግበን እንደነበር አይዘነጋም። ሌላኛው አደረጃጀት ዜናና በርካቶችን በድል ቁንጣን ያጨናነቀው የአርበኛ ብርጋዴር ጀነራል ተፈራ ማሞ የታደሙበት የደቡብ አማራ ቀጠና የአሳምነው እዝ አዲስ ያዋቀረውን የኮር ምስረታ የተመለከተ መረጃ ነው። በትላንትናው ዕለት በእለተ ሰንበት ጥቅምት 30 ቀን 2018 ዓመተ ምህረት የደቡብ አማራ ቀጠና አሳምነው እዝ ከሰም ኮር ሁለተኛ ኮር ሆኖ ተመስርቷል። በዚህ የኮርን ምስረታ ወቅት ታዲያ ብርጋዴር ጀነራል ተፈራ ማሞ በመገኘት ለኮር ምስረታ መስራቾች ለእዝና ለኮር ኮር እንደዚሁም ለክፍለ ጦር አመራሮች የእንኳን ደስ ያላችሁና የትግል አነቃቂ ንግግርን አድርገዋል። አርበኛ ብርጋዴር ጀነራል ተፈራማሞ አንድም በማስታጠቅ ሁለትም፣ ጦሩን ከፊት በመምራት ሶስትም፣ አንድ የጋራ ጎጆ ለመቀለስ አርበኛው ከፍተኛ ተጋድሎ እያደረገ በበረሃ ውሎ ካደረ እነሆ ከፋኖ ጋር በርካታ ዓመታት እየተቆጠሩ ናቸው። ወዳጆች ተመልካቾቻችን፣ የአፋባ ደቡብ አማራ ቀጠናም የሁለተኛ ኮር ነው የተመሰረተው። አዲስ የኮር አደረጃጀት በስሩ ነበልባል ክፍለጦር፣ ኃይለማርያም ማሞ ክፍለጦርና ቡልጋ ክፍለጦር እንደዚሁም ሻምበል ፋንታና የረር ብርጌዶችን ማዕቀፍ የደቡብ አማራ ቀጠና ሳምና እዙ ሁለተኛ ኮር ሆኖም ተመስርቷል። በምስረታ ስነ ስርዓቱ የአፋባ ሴንትራል ኮማንድ አባል ጀነራል ተፈራ ማሞ፣ የአፋባ ሴንትራል ኮማንድ አባልና የደቡብ አማራ ቀጠና ሳምና እዙ ስራ አስፈጻሚ አባል ረዳት ፕሮፌሰር ማርከው መንግስቴ፣ የአፋባ ደቡብ አማራ ቀጠና ሳምና እዙ ጽህፈት ቤት ኃላፊ አርበኛ ዳግም፣ እንዲሁም የእዙ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ አንድሪስ እና የእዙ ምክትል ወታደር ያዛዥ አርበኛ ሃምሳ አለቃ ካሳን ጨምሮ በርካታ የእዝ የኮርና የክፍለ ጦር አመራሮችም ተገኝተዋል። ታዲያ ብዙዎችን ትኩረት እየሳበ በማህበራዊ ትስስር ገጾች የተላለፈ የሚገኝ የአርበኛው የቪዲዮ ንግግርና ምስሎችም እንደዚሁ ቀልብን የሚስቡ ሆነዋል። አርበኛው በስትርጅና ዘመኑ ህይወቱን ለአማራ ህዝብ አሳልፎ ለመስጠት ዛሬም ደከመኝ ሰለቸኝ ሳይል በቁር በሀሩሩም እንደዚሁ በተራራ በሸለቆው እየተረማመደ ዛሬ ማሁሪ ገድል መፈጸሙን ቀጥሏል። አርበኛ ብርጋዴር ጀነራል ተፈራ ማሞ ከሚያደርጋቸው እነዚህ ብርቱና የሰላ የአማራን ህዝብ ከችግር ከጭቆናና ከግድያ የሚያድን እንቁ አላማን ሰንቆ ሌሎችም በዚሁ መንገድ እንዲከተሉ አርአያ ሆኖ ከፊት እየተገማሸረ ይገኛል። በትላንትናው ዕለትም ለተመሰረተው የኮር ምስረታ እንደ ሚዲያም እንኳን ደስ ያላችሁ መልእክታችንን ማስተላለፍ እንወዳለን። ውዳማች ተመልካቾቻችን ከአለም አቀፍ ፋኖ ሚዲያ የዕለቱ ማለፋኖ ዜና ጥንቅር ለዛሬ አዘጋጅናቸው ናቸው። መረጃዎች በዚሁ ተጠናቀዋል። እንዳለ ቢክስ ነበር ከአብሪያቸው ቆይታ ያደረኩት። በሌላኛ የመረጃ ሰዓት ዳግም እንገናኛለን ይቀጥላለን። እስከዚያው ድረስ ግን በቸርቆዩን በያላችሁበት ሰላም ለእናንተ።